ማለማት እዚህ ጋር ጫፍ ላይ ጫፍ ላይ ወራጅ አለ! ጫፍ ላይ ጫፍ ላይ 22 22 እዚህ አጭር ከሆነ እንወስዳለን። እዚህ ጋር ቁጭ ብለህ ቁጭ ብለህ እዚህ ጋር መገናኛ መገናኛ መገናኛ መገናኛ አሰገረች አሰገረች ጋር ወራጅ አለ ወንድሜ

አንደኛ ብለሽ ወሰን ፍጥረት ሲሽን ነው ያ። ሁለተኛስ? አንተ አውጣ እንጂ ከዚህ በኋላ እኔ ሴት እኮ አትታየኝም። እኔ ሴት ምንም አትታየኝም። ሴት ለምን እንደሆነ አይገባኝም አትታየኝም። ሴት እያንዳንዷ ሴት ለእኔ አትታየኝም። ልጅ ላገባ ፈልጋለሁ። ሞጣ አጋባኝ። እድሜ ስንት ነው? 24። አይ አንተማ ምን ተምርሀል? እኔ ዩኒቨርሲቲ ተማሪ ነበርኩ። ያው ላዋጣኝ ሲል በሊቢያ አድርጊ ነው ሞጣዬ ፒኤችዲ ካለ መጠየቅ ብሎ ረት ነምለየ እንደው ዝም ብለህ እንዳትሰቃይ፣ ለምን መሰለህ አታልመው። የእኔ ልጆች እንደእውነቱ ለመናገር የሚያገቡት ዶክተር ነው። ዶክተር ማለት ደግሞ የሰለጠነ በጣም በጣም ኃይለኛ የተማር አሜሪካን ሀገር

እሺ አሁን ተሞላቀቅ ያለው እንደ አቀማመጤ ላስተካክል። ሞጣዬ፣ ምንድነው ወ እንዴት አድርገሽ የተቀመጥሽ? ይሄው ሻምስ ምን ማለት ነው? እንደወንድ ልጅ ተፈራጥቶ እግር አንዱ ግራ ወደ ቀኝ መቀመጥ ማለት። ለምን ታረግልኛለሽ? ካሁን አላስተማርሽም? እንደና የታሉ ማዘር ለምለሚቷ ሀገር ኢትዮጵያ እያለ የዘፈነው ሰምተሻል? ማነው? ማነው? አንድ ዘፋኝ አታስታውሽም? ለምለሚቱ ሀገር እያለ የዘፈነው ጋራ ሸንተረሯ የዳቦ ቅርጫ። እሱን ሰው እየሚገኘው ቴክሳስን እያዞር መቀመጫውን በውስጥ ሱሪ ብቻ አድርጊ። ኢትዮጵያ የትኛው ተራራ ነው ሸንተረሩ? እገባለታለሁ። አርባ ጅራፍ መቀመጫ መቀመጫው ላይ። ከዛ ቤት ይዤ እሄዳለሁ መሰለኝ። ላስ ቬጋስ ይዤው እገባለሁ። አርባ ገርፈዋል። አገር በቀል ዛፍ እንደ ብሳና እንደ ግራፍ የሉም። ዋንዛ፣ ቀርቀሮ፣ ከርከሮ ምናምን የሚባል ሁሉ ዛፍ የለም። አሁን ቀረጥ ምናምን የሚባል የለም። ያ ሁሉ ሽታኔ ሳድግ ያ ዛፍ ሁሉ እየማኩት ነበር። ዛሬ የለም። አሁን የለም አሉ ጠቅላላ። አቧራ ህዝቡ አቧራ ሆኗል፣ አገሩ አቧራ ሆኗል። ለምን ስትይ በባህልና በሃይማኖት አማራን አስረው ይዘው ስትገደል ትበዛልኝ ተባለ። ያው ዛሬ መነኩሴው ሁሉ የተገደለ አማራ ነኝ። አይ ጥቁር ለብሶ ሃይማኖት የተነካ ይላል። አሁን አማራ ቄሱ ላብያ ምድ ስብሐት ለእግዚአብሔር ይላል። ተመልከቱ። ሀያ ሁለት፣ ሀያ ሁለት፣ ዋልማት ዋልማት ዋልማት፣ ራይል ራይል ራይል፣ ባምቢስ ባምቢስ ባምቢስ፣ ወራጃ እዚህ ጋ። ኦኬ ኦኬ፣ አንድ ሰው ነው የምንፈልገው እዚህ ጋ፣ ጫፍ ላይ ጫፍ ላይ፣ አጭር ከሆነ እዚህ ጋ ቁጭ በል፣ ግባ ግባ ከመክተብ ግባ ወንድሜ ቁጭ አረጋው ራሱ እግር ላይ ያወርደዋል። ይቻላል። ታውለ መገናኛ መገናኛ መገናኛ መገናኛ መገናኛ እና ፍየል ቤት ነው። የኛ አባት በመቶ ሰባት አመቱ ነው ያረፈው። ታስታውሳለች መልኩ ሲሆን፣ እኔ መቶ አመቷ እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመኝ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ሴል ቴክኖሎጂ መጥቷል። ሀብታም ከሆንኩ ወደ 20 አመት እመልሳለሁ፣ እድሜ ከ60 ወደ 20 አመት፣ ዘና እላለሁ። አንድ 40 አመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው አለም። ካልደበረኝ ደግሞ አሁንም አለም ጥሩ ከሆነች እመልሳለሁ፣ ወደ 20 አመት እመልሳለሁ፣ ቆያለሁ አንድ ሁለት መቶ ዓመት ነው ቆይታ። ምግብም ሊቀየር ነው፣ በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የሚበላ አንዳንድም አለ። ምግብ በሽታ ሆኗል። እንዲያውም በግሉኮስ ሊመጣ ነው፣ በክኒን ሊመጣ ነው። በክኒን ተጀምሯል። አንዴ የግራ ቂጥ ወይ ቀኝ ቂጥ ላይ ይወጋሃል አንድ መርፌ፣ አንድ ወራት በላይ ምግብ የማሰር ስፔሻሊስት ነህ። የማህፀንና ጽንስ እንዴት ነው? ልጃገረዶች ይበዛሉ ወይስ ባለትዳሮች ህክምና ላይ? አይ ባለትዳር ነው የሚበዛው። ባለትዳር ይመጣል እንዲሁ እንዲ አደነግጥም። ያኛውን ነገር ስታዩ እንዲ እንዴት፣ በመነጽር ዝቅ አድርገህ ስታዩ ለማከም አሎ፣ ሞጣዬ፣ ቃጥል ሰላም፣ ቃጥል ሰላም ይሁን፣ እንዴት ነህ ቃጥል? ቃጥል ሁሉ ሰላም ሰላም ነው። ሁለተኛ ሰላምታ እንዲህ አይነት ነገር አንዱ ለነገር ነው ይላል አባቴ ሁልጊዜ ሰላም ማፏብልጭ ብለን እዚህ ጋር ምታዩን ሰላም ስለሆን እኮ። ሰላም ምናምን አታብዛ። ይሄ አልኩባይነት አሽቃባጭ ፕሮማክስ እኔ እንድታሽቃብጥም አልፈልግም። ጤና ይስጥልኝ በቂ ነው በቃ። ወይም ደግሞ ሰላም። ወደ ዋናው ነገር እገባለሁ። እንደት ነው ልጆች፣ ደህና ናቸው? ከብቶች በጎች፣ እንደሚለው አገር ቤት ሰው ዲ አይነት እንዲ አስመሳይ የምታየኝ እዚህ ሰላም ስለሆንኩኝ፣ ሰላም ባልሆን አታገኘኝም ላይ ብላይ

ሰላም ዘበ በአማርኛው አታጣሚ ከየት ነው? ከጎጃም የፍራ ማርቆስ። ኖ እንዲህ አይነት አማርኛ የለም ጎጃም ውስጥ።

ወንድ ሀገር እንዳትመጣው ደል እንደ እንደ ጭራሽ የጠንበለ ለይ አሎ ሞጣዬ፣ ቀጥል ሰላም፣ ቀጥል ሰላም። ይኑ እንደ እንዴት ነህ? ሁሉ ሰላም ሰላም ነው። ሁለተኛ ሰላምታ እንዲህ አይነት ነገር አንዱ ለነገር ነው ይላል አባቴ ሁልጊዜ። ጊዜ ሰላም ማፏ ብልጭ ብለን እዚህ ጋር ምታዩን ሰላም ስለሆንኩ ሰላም፣ ምናምን አታብዛ። ይሄ አልኩባይነት አሽቃባጭ ፕሮማክስ እኔ እንድታሽ ቃብጥም አልፈልግም። ጤና ይስጥልኝ በቂ ነው በቃ፣ ወይም ደግሞ ሰላም። ወደ ዋናው ነገር ገባል። እንዴት ነው ልጆች? ደህና ናቸው? ከብቶች፣ በጎች? እንደሚሉ የሀገር ቤት ሰው እንዲህ አይነት እንደ አስመሳይ እምታየኝ እዚ ሰላም ስለሆንኩ ሰላም ባሎ አታገኘኝ ላይ ብለ የበባለፈው መጥቼ ልጅህን አጋባኝ በስርዓት ጠይቄያለሁ። ሞጣ እኔ በጣም ፍቅር ይዞኛል፣ እንዳልሞት በናትህ ኧረ ተው! ኧረ ተው በእናትህ ተው ተው! አንተ ተው በእናትህ! ብሎክ ተደርጋ የእንጭቅ የኔ ልጅ እንዳንተ በባህር ዛፍ ቅጠል ቂጧን ስጠርግ ያደገች በሰለ አሜሪካና ያደገች ልጋጋ ዩኬኔ ምናምን እንዳሳ ዋይ ተወጠ ደሞ የሞጣ ቀራኒዮ ልጅ በተመኘ ደሞ ዶክተሯ ፈሳ ሲያቅለበልብ ነው የመጣ። ዛሬ ብሎክ ተደርጋል፣ ሁለተኛ አታየኝም። ያ ክብሮ ሲያናግሩት ፍቅር ይዞኛል